በአማራ ክልል የኦሮሞ ብሔረሰብ ዞን ስር የሚገኘው የከሚሴ አጠቃላይ ሆስፒታል በተለይም ለእናቶችና ሕጻናት ጤና ትኩረት በመስጠት ላይ እየሰራ ይገኛል። ከግብአት ማሟላት ጀምሮ ለአገልግሎት ምቸውን አሰራርን በመፍጠር በዘርፉ እርካታ ያለው አገልግሎት እየሰጠም ነው። ለዚህ ደግሞ በዚያ አገልግሎት ለማግኘት የተገኙ እናቶች ምስክርነትን ይሰጣሉ። እናት ነው ማለት ይቻላል። ከእናትም በላይ ልጄ በጣም ታሞ ነበረና ታፍኖ ነበረና ረጅም ጊዜ ነበር በእነሱ እርዳታ ልጅ ተርፎልኝ ይሄው አሁንም እዚህ ደርሷል። ዛሬ እዚህ ከገባና ስርቀናችሁ በእነሱ ደግሞ በእንትናችሁ የባለሙያችሁ በጣም የሚመሰገኑና በቃ እህታዊና እናታዊ ይሄ ዜግነት ተሰምቷቸው ለስራችሁ የቆሙ ናችሁ ማለት ይቻላል። በጣም ጥሩ ነው ወላሂ። እኛ ተስፋ ራሱ እንዳንቆርጥ ነው ያደረጉ። በሆስፒታሉ በሁሉም አገልግሎት ላይ የተሻለ እንቅስቃሴ እያደረገ ሲሆን በተለይም በእናቶችና ሕጻናት ዘርፍ የተሻለ አገልግሎት እየሰጠ ስለመሆኑ ተጠቃሚዎች ይገልጻሉ። ሰዓታቸውን ጊዜያቸው ሳይደመሳቸው ሳይሉ በሰዓታቸው በቀጠሩበት ሰዓት የሕክምና ክትትል ስናደርግ ሰዓታቸውን ጠብቀው ነው የእንትን እያሉ ነው ያሉት። በዛቸው በቀጠሯቸው ሰዓት ስንሄድ አያቆሙ ነው። በጣም ወላሂ በጣም አቅም ቢኖር የበሸልማቸው ደስ ይለኛል ወላሂ የከሚሴ አጠቃላይ ሆስፒታል የእናቶችና ህጻናት ጤና ላይ በሰጠው ትኩረት በክልሉ ጤና ቢሮ ጋር በመተባበር አሁን ላይ 500 ሚሊዮን ብር የሚያወጣ ራሱን የቻለ ህንፃ በመገንባት ላይ ይገኛል። በቅርቡ የሚጠናቀቀው ህንፃ አገልግሎት አስጣጡን የበለጠ የሚያሻሽል እንደሆነም ተገልጿል። አቶ ካሊድ ሙስጦፋ የሆስፒታሉ ስራ አስኪያጅ ናቸው። ፕራታይዝ በማድረግ ማለት ቅድሚያ ለእናቶችና ህጻናት ነው እንግዲህ ተቋም ላይ ክላሶችን የማስፋፋት ያሉ ቦታዎችንም ቅድሚያ በመስጠት ጥራቱን የጠበቀ በማድረግ ብዙ ስራ እየተሰራ ነው ያለው። ከዚህ ወጣ ባለ እንግዲህ ግንባታው ሲያልቅ ደግሞ እስከ ሦስት ከአራት ወር በኋላ ያልቃል ብለን ነው የምንጠብቀው የእናቶችና ህፃናት ብሎክ እየተገነባ ነው ያለው። ያ ሲሆን ደግሞ አገልግሎቱን የበለጠ ለማሻሻል ምቹ ሁኔታ ይፈጠራል ማለት ነው። ሁለት መቶ አልጋ ያለውና በግንባታ ላይ የሚገኘው የእናቶችና ህፃናት ክፍል በተያዘለት ጊዜ ሊጠናቀቅ በትኩረት እየተሰራ መሆኑ ተገልጿል። እውነት ለመናገር የተቋረጠ ግንባታ ነበር። ተጨማሪ ከ400 ሚሊዮን ብር በላይ ተመደቡ። እንደገና ግንባታው በቶሎ እንዲያልቅ ጥራቱን የጠበቀ እንዲሆን ክትትል አመራሮችም ጭምር በአካል እየተገኙ ክትትል እያደረጉ ነው ያሉት የዞናችንም ዋና አስተዳዳሪ ዴይ ቱ ዴይ ግንባታው ቶሎ ማለቅ ለእኛ ብቻ ሳይሆን ለአጎራባች ዞኖችም ጭምር አገልግሎት የሚሰጥ በሪፈራል ሆስፒታል ደረጃ ነው። ኬዙ ባይ ዘ ዌይ የሚመጣው ስፔሻላይዝድ ኮምፕሬንሲቭ ሆስፒታሎች የሚሰጡት ኬዝ የማይተናነስ ነው። እኛም እዚህ እያስተናገድን ያለ ነው ጥራቱን የጠበቀ እና በተጨናነቀ መልኩ ያለውን አገልግሎት ይቀርፋል ብሎ መውሰድ ነው የሚቻለው። መንግስት ለጤናው ዘርፍ ትኩረት መስጠቱን በሆስፒታሉ እየተገነባ ያለው የእናቶችና ሕጻናት ክፍል ማሳያን የሚሉት ደግሞ የኦሮሞ ብሔረሰብ ዞን አስተዳዳሪ አቶ አህመድ አሊ ናቸው። ግንባታው በትኩረት እየተሰራ እንደሆነም ገልጸዋል። ይሄ ግንባታ በቀጣይ ሰኔ ወር ላይ የሚመረቅበት እድል ያለው ባለድርሻ አካላት ሁሉ ተባብረው ተቀናጅተው ይህን ግንባታ ከተቀመጠለት ጊዜ ባጠረ ጊዜ ፍጥነቱንም ጥራቱንም ባሟላ ሁኔታ እንዲጠናቀቅ እንደ ኢንቨስትመንት ትልቅ ታይቶ ትልቅ ፕሮጀክታችን ሆኖ አመራር የተሰጠበት ነው ያለው።